በተለይ ደግሞ ከዝውውር ጉዳዮች ጋር የተያዙ ሰፋ ያሉ ዘገባዎችን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ወደ ቤተሰቦቻችን ሃሳብ አስቴቶቻችሁን ጻፉልን፣ ቪዲዮችንን ላይክ፣ ቻነላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ፉአድ ባሮ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። አብራችሁኝ እንድትቆዩ ግን በአክብሮት ጋበዝኩኝ። የሀገር ውስጥ ጉዳዮቻችንን በማስቀደም እንጀምር። ውድ ቤተሰቦቻችን በኢትዮጵያ ፕሪምየር ሊግ ዛሬ የተደረገ ጨዋታ አለ። አንድ ጨዋታ ቀደም ብሎ የተደረገ በኢትዮጵያ ፕሪምየር ሊግ ሰላሳ አንደኛ ሳምንት መርሃ ግበር ድሬድዋ ከተማ ከባህር ዳር ከተማ ጋር ያደረጉት ጨዋታ እንግዲህ በድሬድዋ ከተማ ሁለት ለአንድ አሸናፊነት መጠናቀቁን ተመልክተናል። የድሬድዋ ከተማን የማሸነፊያ ግቦችም አቤል አሰበና አስራቱን ጆ ናቸው ማስቆጠር የቻሉት ለባህር ዳር ከተማ ብቸኛውን ጎሉ ሙጂብ ቃሲም ማስቆጠር ቢችልም ነገር ግን ቡድኑን ግን አሸናፊ ማድረግ አልቻለም። ባህር ዳር ከተማዎች ባለፉት እንግዲህ ሶስት ሳምንታት ወይም ሶስት ጨዋታዎች ማሸነፍ ያልቻሉበትን አጋጣሚን የተመለከትነው ባህር ዳር ከተማ በ48 ነጥቦች ሶስተኛ ደረጃ ላይ ሲቀመጡ፣ ድሬድዋ ከተማ በ36 ነጥቦች 12ኛ ደረጃ ላይ ተቀምጧል። በቀጣይ ባህር ዳር ከተማ ከአርባ ምንጭ ከተማ ጋር ይጫወታል። በአንጻሩ ኢትዮጵያን ንግድ ባንክ ደግሞ ከድሬድዋ ከተማ ጋር መርሃ ግብሩን የሚያደርግ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እናመራ። ዛሬ የሚደረጉ ጨዋታዎች አሉ። በጣሊያን ሴሪኤ ዛሬ ሁለት ጨዋታዎች ይደረጋሉ። ምሽት አንድ ሰዓትና ምሽት ሶስት ሰዓት ከ45 ላይ የሚደረጉ ጨዋታዎች ናቸው። ምሽት አንድ ሰዓት ላይ በሚደረገው ጨዋታ ቦሎኛና ዤኗ ጨዋታቸውን እያደርጋሉ። በአንጻሩ ኤሲ ሚላንና ሞንዛም እንዲሁም የሚያደርጉት መርሃ ግበር ዛሬ የሚጠበቁ ናቸው። እንግዲህ አምና ጥሩ የውድድር አመትን ያሳለፉት ሁለቱ ቡድኖች ቦሎኛም ቢሆን ሲ ሚላን ቢሆን ዘንድሮ በአውሮፓ ቻምፒየንስ ሊግ ቦታ ላይ መሳተፍ የሚችሉበትን እድል ማግኘት አይችሉም። ምክንያቱም አራተኛ ደረጃን ይዘው የማጠናቀቅ እድሉ የላቸውም። ቦሎኛ 62 ነጥቦችን ሰብስቦ ስምንተኛ ደረጃ ላይ የተቀመጠው ከአራተኛው ዩቬንቱስ የአምስት ነጥብ ልዩነት አለው። ስለዚህ አራተኛ ደረጃን ይዘው ማጠናቀቅ አይችልም። የቀረው ጨዋታ አንድ ከመሆኑ ጋር በተያያዘ ሌላኛው ኤሲ ሚላን ነው። ኤልሲ ሚላን በተመሳሳይ 60 ነጥቦችን ነው ይዞ የተቀመጠውም። ስለዚህ ደግሞ አራተኛ ደረጃ ላይ ካለው እንዲሁም ዩቬንቱስ የሰባት ነጥቦች ልዩነት አላቸው። ስለዚህ እሱም እንግዲህ እንዲሁ የአውሮፓ ቻምፒየንስ ሊግን በቀጣይ የውድድር አመት መካፈል አይችልም። ኤሲ ሚላንም ቦሎኛም እንግዲህ እነዚህ የአውሮፓ ቻምፒየንስ ሊግን ማግኘት የማይችሉ ቡድኖች እንደሆኑ የተገለጸው። ቦሎኛ በተለይ አምና ጥሩ ጊዜን አሳልፈዋል። ከዛ በተጨማሪ ደግሞ እንዲሁ በዚህ ውድድር ዓመትም የሆኑ ጊዜያቶች ላይ በጣም ጥሩ ፐርፎርማንስን ሲያሳይ የነበረ ቡድን ነው። በስፓኒሽ ላሊጋም ጨዋታዎች ቀጥለው ይደረጋሉ። እኛ ስቱዲዮ በገባንበት ሰዓት ሮያል ማድሪድ ከሮያል ሶሴዳድ ጋር ጨዋታውን እያደረገ ይገኛል። ከዛው ጪ ግን ሊጋኔስና ቫያዶሊድ ይጫወታሉ። ኤስፓኞል ከላስ ፓልማስ፣ ዲፖርቲቮ አላቬስ ከኦሳሱና፣ ሄታፌ ከሴልታ ቪጎ፣ ቫይካኖ ደግሞ ከማዮርካ ጋር ዛሬ የሚያጠርቋቸው ጨዋታዎች ናቸው። ሻምፒየኑ የተረጋገጠበት ሊግ እንደሆነ የሚታወቅ ነው። ዛሬ የሚደረጉት ጨዋታዎችም እነዚህ ናቸው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። የፕሪምየር ሊግ የአመቱ ምርጥ ተጫዋች ይፋ ተደርጓል በዛሬው እለት ይህ ሽልማት ይፋ ተደርጓል። ነገ እንግዲህ ፍጻሜውን ያገኛል። የተወዳጁ የእንግሊዝ ፕሪምየር ሊግ የ2025 የውድድር ዘመን የአመቱ ምርጥ ተጫዋች ግን ይፋ ተደርጓል። በዚህ መሰረት የሊቨርፑሉ የፊት መስመር ተጫዋች የሆነው መሐመድ ሳላ የፕሪምየር ሊግ የአመቱ ምርጥ ተጫዋች ተብሎ መመረጥ የቻለ ተጫዋች ነው። መሐመድ ሳላ በሊጉ 28 ግቦችን ማስቆጠር ችሏል። የሊጉ ኮኮብ ግባግቢነትንም ደረጃ እየመራ የሚገኝ ተጫዋች ነው። መሐመድ ሳላ ሁለት ጊዜ ፕሪምየር ሊጉ የአመቱ ምርጥ ተጫዋች ሽልማትን አሸንፈዋል። ይህንንም በማሸነፍ ደግሞ የክሪስቲያኖ ሮናልዶን የቴሪ ዳንኤል ኦንሪን የኒማኒያ ቪዲችንና የኬቨን ደብሮናን ሪከርድ መጋራት የቻለበት እንግዲህ ነገርን ነው ማሳካት እንዲሁ የቻለው ግብፃዊው ተጫዋች መሐመድ ሳላህ በዚህ ዓመትም የእግር ኳስ ጸሐፊያን የአመቱ ምርጥ ተጫዋች፣ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ሽልማቶችንም እንዲሁ ማሸነፍ መቻሉ የሚታወስ ጉዳይ ነው። ባየር ሚኒክ ፍሎሪያን ቬርትስን ለማስፈረም ውድድሩን ሲመሩ ቆይተዋል። ሚኒኮች ሁልጊዜም ከቤተሰቡ ጋር ጥሩ ግንኙነት ነበራቸው። በመጨረሻ ግን የፍሎሪያን ቨርትስ ሊቨርፑልን ለመቀላቀል ያደረገው ውሳኔ በአንድ ሰው ላይ እየተመሰረተ ነው። እሱም በአርኔስ ሎት አማካኝነት የሊቨርፑሉ አሰልጣኝ ቁልፍ ሰው እንደነበር ይነገራል። ከፍሎሪያን ቨርትስ ጋር ባደረገው የግል ስብሰባ አርኔስ ሎት እጅግ በጣም አሳማኝ ነበር እና ፍሎሪያን ቨርትስ በጣም የሚያጓጓ ልዩ የአትሌቲክስ ፕሮግራምና መንገድም እንዲሁ አቅርበዋል። በሌላ በኩል ባየር ሚኒክ ለፍሎሪያን ቨርትስ የተለየ የስፖርት እቅድና ፕሮጀክት አቅርቦ ነበር፣ ነገር ግን ሙሉ በሙሉ አሳማኝ አልነበረም። እናም አንዳንድ ጥያቄዎች በፍሎሪያን ቨርትስ እይታ ያልተመለሱ ነበሩ። በዚህ ዝውውር ውስጥም ገንዘብና ደሞዝ መሰረታዊ ሚናን አልተጫወቱም። ባየር ሚኒክም ሆነ ሊቨርፑል በአንፃራዊነት ሁኔታ ተመሳሳይ ዋጋ ጥያቄዎችን ለፍሎሪያን ቨርትስ እንደሚያቀርቡ ነው ስፖርት የተባለው የመረጃ ምንጭ የገለጸው። ቬርትስ ወደ ሊቨርፑል መሄድን ብቻ ነው የሚፈልገው። ከሌላ ክለብ የሚመጣ ጥያቄን አሁን ላይ ይቀበላል ተብሎ አይታሰብም። በግል ጥቅማጥቅም ዙሪያ አስቀድመው ውይይት አድርገዋል። አሁን ላይ የቀረው በክለቦቹ መካከል መስማማት ብቻ እንደሆነ ነው የሚነገረው። ሊቨርፑል ይህንን ድርድር በፍጥነት እንደሚያበቃ ተስፋ ያደርጋሉ ተብሎ እንደሚጠበቅ ነው ፋብሪትሲዮ ሮማኖ መረጃውን ያጋራው። አርኔስ ሎት ከሊቨርፑል ጋር ያለውን ኮንትራት ለማራዘም መዘጋጀቱ እየተነገረ ይገኛል። ከዛ በተጨማሪ የርገን ክሎፕ ሀሳባቸውን ሰጥተዋል። እኔ የሮማ አዲስ ዋና አሰልጣኝ ለመሆን አልተስማማሁም። የሚወራው በሙሉ የማይሆን ታሪክ ነው። በሚቀጥሉት ጥቂት ዓመታት ውስጥ የአሰልጣኝ ስራን እንደወሰድኩኝ የሚዘግቡት ዜናዎችን ካነበባችሁ፣ እመኑኝ ሁሉም ውሸት ነው ሲልም ነው የተናገረው። ጀረሚ ፍሬምፖንግ የሕክምና ምርመራውን አልፏል እናም ኮንትራቱንም ተፈራርሟል። ነገር ግን በአንዳንድ ምክንያቶች ኦፊሻል የሚሆንበት ጊዜ ትንሽ ይቆያል። ፍሎሪያን ቨርትስና ጀረሚ ፍሬምፖንግ በቅርቡ የሊቨርፑል ተጫዋቾች ይሆናሉ። አርነስሎት እነሱን ለማስፈረምም ቆርጦ ተነስቶ እንደነበር ነው የሚገለጸው ብለዋል ፍሎሪያን ፕሌተንበርግ። በመረጃው ትሬንት አሌክዛንደር አርኖልድ ላይ ተቃውሞ ስሰማ ቲቪውን ዘግቸዋለሁ ብለዋል የርገን ክሎፕ። የቀድሞው የሊቨርፑል አሰልጣኝ የርገን ክሎፕ የቡድኑ ደጋፊዎች ትሬንት አሌክዛንደር አርኖልድ ላይ የተቃውሞ ድምፅ ማሰማታቸው እንዳበሳጫቸው ነው የተገለጸው። አርኖልድ ሊቨርፑልን እንደሚለቅ ካሳወቀ በኋላ በነበረው ጨዋታ በእያንዳንዱ የኳስ ንክኪው ከደጋፊው የተቃውሞ ጩኸትም ድምፅ ሲሰማበት ነበር። የሊቨርፑል ፋውንዴሽን የክብር እንግዳ ሆነው የተገኙት ክሎፕ ምን ማሰብ እንዳለባችሁ ልነግራችሁ አልችልም፣ ነገር ግን ያሰባችሁት ስህተት ነው ሲሉም ተናግረዋል። በአርኖልድ መልቀቅ አትበሳጩ እያልኩኝ አይደለም ያሉት የርገን ክሎፕ ነገር ግን እሱ ለሊቨርፑል ያደረገው ነገር መርሳት የለባችሁም ነው ያለው አከሎም የጩኸት ድምፁን ሰሰማ ቴሌቪዥኑን እሁድ በጣም አበሳይቶ የነበር የተደረገው ነገር እኛን አይወክልም ሲሉ ሲሉም ነው የርገን ክሎፕ የተናገሩት። አሰልጣኝ የርገን ክሎፕ እንግዲህ ነገ እሁድ በአንፊልድ ስቴዲየም ተገኝተው የሊቨርፑልን የሊጉን ዋንጫ እያከብራሉ ተብሎ እንደሚጠበቅም ነው መረጃዎች የወጡት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችንና አንሳያም በዩናይትድ የሚፈልጓቸው አጥቂዎች ዙሪያ የወጡ አዳዲስ መረጃዎች አሉ። ማንቸስተር ዩናይትድ በዩሮፓ ሊጉ ፍጻሜ ቢሸነፉም ከቪክተር ዮከርሽ ዝውውር ራሱን አላገለለም። ሽንፈቱን በፋይናንሻል ጉዳዮች ነገሮችን ውስብስብ ቢያደርግም ነገር ግን ፉክክሩ አሁንም ክፍት ነው፣ ምንም የተወሰነ ነገርም እንደሌለ ነው መረጃዎች የሚያሳዩት። ኤቨርተን ለሊያም ዴላፕ ይፋዊ ጥያቄን አቅርበዋል። ዳቪድ ሞይስ በቀጥታ እያናገሩት ሲሆን ጥሩ የሚባል ደሞዝን የያዘ ኮንትራትም እንዲያቀርበውለታል። ቸልሲና ዩናይትድም የሊያም ዴላፕ ፈላጊዎች ሲሆኑ ተጫዋቹ እንግዲህ ሁሉንም አማራጮች እየተመለከተ ይገኛል። ኤቨርተን የውል ማፍረሻውን ሰላሳ ሚሊየን ፓውንድንም ለመክፈል ፍላጎት እንዳላቸው ጭምር ነው ፋብሪሲዮ ሮማኖ መረጃውን ያጋራው። የሳውዲ አረቢያው ክለብ አልኪላል ብሩኖ ሚጌል ፈርናንዴዝን ለማሳመን ተቸግረዋል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ይወዳል፣ በክለቡም ቢቆይ ደስተኛ ነው። ነገር ግን ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ያለው ከባቢም ደስ አላሰኘውም። ስለሱ በሚወሩት ወሬዎች ላይ ደስተኛም አይደለም። ብሩኖ እንግዲህ አሁን ላይ ባለበት እድሜ ወደ ሳኡዲ አረቢያ ኩለብ አልሂላል ቢሄድ የሚያስገኝለት የገንዘብ ጥቅማጥቅሞችን እያሰላሰለበት እንደሚገኝም ጭምር የሚያሳዩ መረጃዎች ደግሞ እየወጡ ይገኛሉ። ነገር ግን በማንቸስተር ዩናይትድ መቆየትን እንደሚፈልግ ነው የሚነገረው። አልሂላሎች አሁን ላይ ለብሩኖ ፈርናንዴዝ ኮንትራት አቅርበውለታል ሲል ሜል ስፖርት አስነብቧል። አልሂላሎች በአጠቃላይ ለብሩኖ ፈርናንዴዝ የሶስት ዓመታት ኮንትራት ያቀረቡለት ሲሆን ብሩኖ በአልሂላል ቤትም በሶስት ዓመታት ቆይታ ውስጥ ሁለት መቶ ሰላሳ አንድ ሚሊየን ፓውንድ የሚያስገኝለት ኮንትራት አቅርበውለታል። ሰባ ሰባት ሚሊየን ፓውንድ በዓመት ስድስት ነጥብ አራት ሚሊየን ፓውንድ በወር አንድ ነጥብ አምስት ሚሊየን ፓውንድ በሳምንት ሁለት መቶ አስር ሺ ፓውንድ ደግሞ በቀን ይከፈለዋል ተብሏል። በተጨማሪ ማል ሂላሎች ለማንቸስተር ዩናይትድም አንድ መቶ ሚሊየን ፓውንድም ለማቅረብ እቅድ እንደያዙ ጭምር ነው የተገለጸው። የጀርመኑ ክለብ ባየር ሚኒክም ፖርቱጋላዊውን የመሀል ሜዳ ተጫዋች ብሩኖ ሚጌል ፈርናንዴዝን ለማስፈረም ሊንቀሳቀሱ ነው ሲል ቲም ቶክ መረጃውን አጋርተዋል። ነገር ግን ለጀርመኑ ክለብ በብሩኖ ጉዳይ እንቅፋት ሊሆንበት የሚችለው ነገር ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ዝውውር ማግኘት የሚፈልገው ገንዘብ እንደሆነ ጭምር ነው እየተገለጸ የሚገኘው። ዘጋርዲያን እንዳስነበበው ከሆነ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ለቡድን ግንባታ ብሎ በቀጥታ ከራሱ ኪስ ወጪ የሚያደርገው ገንዘብ ከአንድ መቶ ሚሊዮን ፓውንድ ያነሰ ነው እየተባለም ይገኛል። ማንቸስተር ዩናይትድሮች በቻምፒየንስ ሊግ እግር ኳስ በሚቀጥለው የውድድር አመት መሳተፍ አለመቻላቸውን ተከትሎ በዝውውር መስኮቱ ላይ ለተጫዋቾች ዝውውር ትልቅ ገንዘብን እንዳያወጡ አድርጓቸዋል። ማንቸስተር ዩናይትድሮች ከተጫዋቾች ሽያጭ በሚገኘው ገንዘብ እና ጥቂት ከክለቡ የተመደበው ገንዘብ አዲሱን የቡድኑን ግንባታ ሂደትም ለመምራት እቅድ ይዘዋል ተብሎ ነው የሚጠበቀው። አንድ ተጫዋች ሌላ ክለብ ሄዶ ምርጥ ሆነ ማለት ቀድሞውኑ ለማንቸስተር ዩናይትድ የሚመጥን ተጫዋች ነበር ማለት አይደለም ብሏል። ሮይ ኪና ሁላ እንግዲህ ከማንቸስተር ዩናይትድ የወጡ ተጫዋቾች በተለያዩ ክለቦች በጣም አስገራሚ እንቅስቃሴን እያሳዩ ይገኛሉ። ትላንትና ስኮት ማክቶሚኔን መመልከት ይቻላል። የጣሊያን ሴሪኤን ከናፖሊ ጋር ማሸነፍ ችሏል። በውድድር አመቱ 12 ጎሎችን አስቆጥሮ አራት አሲስቶችን አድርጓል። የጣሊያን ሴሪኤ የአመቱ ምርጥ ተጫዋች የሚለውንም ሽልማት ማሸነፍ የቻለበትን አጋጣሚ ተመልክተናል ነገር ግን እንግዲህ ሁሉም ተጫዋቾች እንግዲህ በሌሎች ክለቦች ሄደው ስኬታማ ሆኑ ማለት በማንቸስተር ቀድሞውኑ ስኬታማ የሆኑ ነበር ብሎ ማንሳት አይቻልም የሚል አይነት ሀሳብን የሰጠውም ሮይኪን እንግዲህ። አሁን ላይ ሌላኛው የሚነሳው ጉዳይ ደግሞ የማርከስ ራሽፎርድ ጉዳይ ነው። ማርከስ ራሽፎርድን በአስተን ቪላ ቤት እንግዲህ ጉዳት ከመቅጠሙ በፊት ጥሩ ፐርፎርማንሶችን እንዲሁ ሲያሳይ እንደነበር የምናስታውሰው ነው። ሌላኛው አንቶኒ ነው፣ በሪያል ቤቲስ የተሳካ የውድድር ጊዜን እያሳለፈ ይገኛል። እና ከነዚህ ተጫዋቾች ጋር በተያዘን የተለያዩ ሀሳቦችን ሮይኪን ያነሳውና በሌሎች ክለቦች ሄደው ስኬታማ ሆኑ ማለት ለማንቸስተር ዩናይትድ በጣም ጥሩ ተጫዋቾች ነበሩ እንግዲህ መልቀቅ ነበረባቸው ተብሎ ይታሰባል ማለት አይደለም ሲልም ጭምር ነው ሀሳቡን የሰጠው ሮይኪን። ሪያል ማድሪድን እንመልከት። ሉካ ሞድሪች የአመቱ ምርጥ ተጫዋች ተብለዋል። የሪያል ማድሪዱ የመሀል ሜዳ ተጫዋች የሆነው ሉካ ሞድሪች የ2024 25 የውድድር ዘመን የክሮኤሽያ የአመቱ ምርጥ ተጫዋች በመባል መመረጥ ችሏል። የአንድ ጊዜ ባለውን ዶር አሸናፊው ሉካ ሞድሪች ለተከታታይ ዘጠነኛ ጊዜ የክሮኤሽያ የአመቱ ምርጥ ተጫዋች በመባልም መመረጥ ችሏል። ሉካ ሞድሪች አጠቃላይ የክሮኤሽያ የአመቱ ምርጥ ተጫዋች በመባል ሲመረጥ ለ13ኛ ጊዜ መሆኑን የተገለጸው ሉካ ሞድሪች በዘንድሮ የውድድር ዘመንም መጨረሻ ላይ ከዓለም ክለቦች ዋንጫ በኋላ ሪያል ማድሪድን እንደሚለቅ ይፋ መደረጉ ይታወሳል። የሉካስ ቫስኪዩስ ስንበት ይፋ ለማድረግም ተወስኗል። ሪያል ማድሪድ ከዓለም ክለቦች ዋንጫ ውድድር መጠናቀቅ በኋላ የስፔናዊውን የቀይ መስመር ተመላላይ ተጫዋችም ሉካስ ቫስኪዩዝን ስንበት ይፋ ለማድረግ ወስኗል ሲል ማርካ መረጃውን አጋርቷል። ትሬንት አሌክዛንደር አርኖልድ በመከላከሉ መሻሻል እንዳለበት እየተነገረ ነው። የእንግሊዝ ብሔራዊ ቡድኑ አሰልጣኝ የሆኑት ቶማስ ቱሄል የማሪንጌው ክለብ ቀይ መስመር ተመላላሽ ተጫዋቹን ትሬንት አሌክዛንደር አርኖልድ የእንግሊዝ ብሔራዊ ቡድን ዋንጫ በማሳካት ማገዝ ከፈለገ በመከላከሉ ረገድም ሚዛናዊ መሆንና በእሱ ረገድ መሻሻል እንዳለበት ነው ለቢቢሲ ስፖርት የተናገረው። ትሬንት በመከላከሉ ረገድ በደንብ መስራት እንዳለበት ነው አሰልጣኝ ቶማስ ቱሄል የተናገሩት። በአብዛኛው ጊዜ ትሬንት አሌክዛንደር አርኖልድ በማጥቃት ክህሎቱ በደንብ ይተማመናል። እናም በሚዛናዊና በደንብ ደግሞ መከላከሉ ረገድ ላይ ብዙ ነገሮችን አያደርግም፣ እናም የቻለውን ደግሞ አይሰጥም። እሱ በእንግሊዝ ብሔራዊ ቡድን ተጽዕኖ ሊኖረው ከፈለገ በቁም ነገር በመከላከሉ ረገድም በደንብ መስራትና ትኩረት ማድረግ አለበት ሲልም ጭምር ነው የተናገረው። የማስቶንቶን ዝውውር ለመጨረስ እየተሰራ ነው። ሪያል ማድሪድና ሪቨር ፕሌት መካከል ያለው ግንኙነት እጅግ በጣም ጠንካራ ነው። ሪያል ማድሪድ የፍራንኮ ማስቶንቶን ዝውውር ለመቋጨትም ንግግሮችን ወይም ድርድሮችን መጀመራቸው እየተገለጸ ይገኛል ብሎናል ዲያሪዮ አስ። በመረጃው የሮድሪጎና አርሰናል ዝውውር የተወሳሰበ ሆኗል። የ24 ዓመቱ የቀይ መስመር ተጫዋች የሆነው ሮድሪጎ ጓይሽ ወደ አርሰናል የሚያደርገው ዝውውር አሁን ላይ በብራዚላዊ ዋጋ ምክንያት እጅግ የተወሳሰበ ሆኗል ሲል የስፔኑ ጋዜጣም ዲያሪዮ አስ ዘግቧል። ኬልያን ምባፔ የካርሎ አንቸሎቲን ስንብት አስመልክቶ ያስተላለፈው መልእክት አለ። ሚስተር እስከዛሬ ድረስ በዚህ ክለብ ውስጥ ያደረከው አስደናቂ ጉዞ ዛሬ መጨረሻ እለት ነው። እናም ከመጀመሪያው ቀን ጀምሮ ላደረካቸው ነገሮች ሁሉ አንተና በዙሪያ የሚገኙ ሰራተኞችን ከልቤ ማመስገን እፈልጋለሁ። እዚህ ክለብ ውስጥ እንደ አንተ አይነት አስደናቂ አሰልጣኝ አጠገብ በመስራቴ ለእኔ ትልቅ ክብር ነው። ወደፊት ለሚኖርህ ጉዞ ለአንተ መልካሙን ሁሉም መኝልሃለሁ፣ ብሎታል። ኬልያን ምባፔ ሐሳቡን ሲሰጥ ማንቸስተር ሲቲን እንመልከት። ኬቨን ደብሮይና ስለ ጃክ ግሪሊሽ ይናገራል። እኔ ከማውቃቸው ምርጥ ሰዎች ውስጥ አንዱ ነው፣ ምንም መጥፎ ነገሮች እስካሁን አላየሁበትም ሲልም ጭምር ነው። ኬቨን ደብሮይና ስለ ጃክ ግሪሊሽ የተናገረው። ኤርሊንግ ሃላንድም እንዲሁ መልእክት አስተላልፏል። ኬቨን ደብሮይና በመጀመሪያ ስለ ድንቅ አሲስቶችህ፣ አብረን ስላሳለፍናቸው አስደናቂ ጊዜያቶች፣ ቻምፒየንስ ሊግን፣ ፕሪምየር ሊግን በማሸነፍና ለዚህ ክለብ ላደረግከው ነገር ሁሉ ከልብ አመሰግናለሁ። ለሶስት አስደናቂ ዓመታት ከጎንህ በመጫወቴም በጣም ደስተኛ ነኝ። በእርግጥ ለወደፊት መልካሙን ሁሉ እመኝልሃለሁ። በማንቸስተር ሲቲ ስምም የዚህ ክለብም አባል በመሆኔ በጣም ደስተኛ ነኝ። ወደዚህ ከመምጣቴ በፊት ጨዋታዎችን ብዙ መለከት ነበር። እናም ከጎንህ ለመጫወትም ጓጉቼ ነበር ከዛም አደረግኩት እና ደግሞ አስደናቂ ነበረ። በጣም ደስተኛ ነኝ እና መልካሙን ሁሉ መኝልሃለሁ ሲልም ነው ኤርሊንግ ሃላንድ ለኬቨን ደብሮይና መልእክቱን ያስተላለፈው። ኬቨን ደብሮይና ይናገራል እንግዲህ። ቪኒ በቮልስበርግ በነበርኩበት ወቅትም ብዙ ጊዜ እየደወለ ሲቲን እንድቀላቀል ይጠይቀ የነበር ሲልም ጭምር ነው ሀሳቡን የሰጠው ኬቨን ደብሮይና። የሴቶች ቻምፒየንስ ሊግ ፍጻሜ ዛሬ ይካሄዳል። የሴቶች የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በባርሴሎና እና በአርሰናል መካከል ዛሬ ምሽት አንድ ሰዓት ላይ በፖርቱጋል ሊዝበን ይደረጋል። ባርሴሎና ቻምፒየንስ ሊጉን ለተከታታይ ሶስተኛ ዓመት ለማሸነፍ ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። የሴቶች ቻምፒየንስ ሊግ ውድድር 2001 ከተጀመረ ወዲህ የእንግሊዝ ክለብ ለፍጻሜ ሲደርስ የአሁኑ ለሶስተኛ ጊዜ ነው። የሴቶች ቻምፒየንስ ሊግ ዋንጫን ያሸነፈ ብቸኛው የእንግሊዝ ቡድን የሆነው አርሰናል የዛሬውን የፍጻሜ ጨዋታ ማሸነፍ ያለው ሪከርድ ላይ ተጨማሪ ዋንጫዎችን ያመጣለታል ተብሎ ይታሰባል። የአርሰናል አሰልጣኝ ሬኔ ሴልገርስ እንግዲህ ጨዋታውን ማሸነፍ የሴቶች ቻምፒየንስ ሊግን ያሸነፈችም በታሪክ የመጀመሪያዋ ኔዘርላንዳዊት አሰልጣኝ ያደርጋታል። የሀገር ውስጥ ሶስትዮሽ ዋንጫን ያሳካው የባርሴሎና ሴቶች ቡድን በበኩሉ ዋንጫውን ማሸነፍ ሁሉንም ውድድሮች ጠራርጎ መውሰድን ያስችለዋል። በአርሰናል በኩል በውድድሩ በዚህ ዓመት በጋራ ሰባት ጎሎችን ያስቆጠሩት አሊሲያ ሩሶ እና ማሪያና ደግሞ እንዲሁ ይጠበቃሉ። ሁለቱ ተጫዋቾች በአርሰናል ስኬታማ ጊዜ ውስጥም ቁልፍ ተጫዋቾች መሆናቸውን ያሳዩ ናቸው። በባርሴሎና በኩል አሌክሲያ ፑቴያስ፣ አይታና ቦንማቲ ጉጂያሮ ከዛ በተጨማሪ ደግሞ የረሚ ፒኖ የተቀረውና የአውሮፓ ምርጥ እየተባለ የሚወደሰው የቡድኑ የመሀል ሜዳ እንዲሁ ይጠበቃል ተብሎ ይታሰባል። ከሶስቱ ቁልፍ ተጫዋቾች ሁለቱ ማለትም አሌክሲያ ፑቲያስና አይታና ቦንማቲ የመጨረሻዎቹን አራት የባሎን ዶር ሽልማቶችን ማሸነፍ የቻሉ ተጫዋቾች እንደነበሩ የምናስታውሰው ነው። ኒውካስል ዩናይትድ የ22 ዓመቱን ተጫዋች ለመልቀቅ አይፈልግም። ማንቸስተር ሲቲ የኒውካስል ዩናይትዱን ተከላካይ ቲኖ ሊቨርማንቶን በውድድር ዓመቱ መጨረሻ የማስፈረም ፍላጎት አላቸው የ22 ዓመቱ ተጫዋች ራሱን ለኒውካስል ዩናይትድ ወሳኝ ተጫዋች አድርጎ ነው ያቋቋመው በዚህ ውድድር ዘመን ለኒውካስል ዩናይትድም ዋና ሰው ሆኖ ከተገኙ ተጫዋቾች መካከል አንደኛው ነው ቲኖ ሊቨርማንቶ እንደ ጊቭሚ ስፖርት ዘገባ መሰረት ከሆነ ደግሞ ኒውካስል ዩናይትዶች በወደፊት ህይወቱ ላይ እንግዲህ ውሳኔዎችን ወስነዋል እና ምንም እንኳን የፕሪሚየር ሊጉ ግዙፍ ክለብ ፍላጎት ቢኖረውም የእሱን መልቀቅ ግን በጭራሽ ኒውካስል ዩናይትዶች አይፈቅዱም። በክረምት ኒውካስል ዩናይትድ ቲኖ ሊቨርማንቶን አይሸጡትም። የ22 ዓመቱ ወጣትም የኬራን ትሪፒየ የረጅም ጊዜ ምትክም ማድረገው ይመለከቱታል። እናም ደግሞ እሱን አጥበቀውም ለመያዝ ፍላጎት እንዳላቸው ነው የሚነገረው። ማንቸስተር ሲቲ ወደ ሌሎች ኢላማዎች እንግዲህ ለመሄድ ይገደዳሉ። የፕሪምየር ሊጉ ኃያል ክለብ በክረምት ጥራት ያላቸው የቀኝ መስመር ተከላካይ ማስፈረም ይፈልጋል። ሲቲዎች በካይል ዎከር የተተውን ክፍተት በመሙላትም ይፈልጋሉ ተብሎ ይታሰባል። ለማንቸስተር ሲቲ አሳዛኝ ውድድር ዘመን ሆኖ እያለፈ ሲሆን የሊጉ ሻምፒየንና የቻምፒየንስ ሊግ ዋንጫንም ሳያገኙ መቅረታቸው የሚታወስ ነው። ፊቶች እንግዲህ በክረምት ወቅትም ቡድናቸውን ማሻሻልና በጠንካራ ሁኔታ መመለስ ይፈልጋሉ። ድክመቶቻቸውን በዝውውር መስኮቱን መሸፈን ነው የሚፈልጉት። ጥራት ያለው የመስመር ተከላካይ ፊርማም ከትልልቅ ጉዳዮቻቸው መካከል አንደኛው ነው። ነገር ግን የኒውካስሉ ተጫዋች የሚለቅበት ምንም ምክንያት የለውም ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ ግን ሊቨርመንቶ በኒውካስል ዩናይትድ ቆይታው እየተዝናና እንደሆነ በርካቶች አሁን ላይ እያመኑ እንደሚገኙ መረጃዎች ይጠቁማሉ። በኒውካስል ነተር ቆይታው እየተዝናና ሲሆን ለነሱም ደግሞ መደበኛ ጀማሪ ሆኖ ቆይቷል። ተጫዋቹ ክለቡን የሚለቅበት ምንም አይነት ምክንያት ስለሌለው አሁን ላይ ትኩረቱን በሴንት ጀምሰስ ፓርክም ያደርጋል ተብሎ ይጠበቃል። ኒውካስል አሁንም ተጫዋቹን ለመልቀቅ ዝግጁ ስላልሆኖም የዝውውር ከባድ ይሆንባቸዋል ተብሎ ይጠበቃል። ማንቸስተር ሲቲዎች ስለዚህ ቲኖ ሊቭራሜንቶን ለማስፈረም በጣም ትልቅ ፉክክር ሊጠብቃቸው እንደሚችል ነው የሚታመነው። ሳንዳይች ለማንቸስተር ዩናይትድ ስራ ፍላጎት እንዳለውና ለሩበን አሞሪምም ማስጠንቀቅ ያልቋል። ማንቸስተር ዩናይትዶች የሩበን አሞሪም የወደፊት ጣፈንታ ላይ ለመወሰንን ጊዜ አሁንም ጊዜ ያላቸው፣ ነገር ግን የቀድሞው የኤቨርተንና የበርንላይ አሰልጣኝ ሳንዳይች አሰልጣኙን አስጠንቅቆታል። ሳንዳይች እንግዲህ ማንቸስተር ዩናይትድን የማሰልጠን ህልሙን ካመነ በኋላ በማንቸስተር ዩናይትድ በ ብገኝ ደግሞ ከሩበን አሞሪም የበለጠ ጨዋታዎችን እንደማሸነፍም አምናለሁ ብለዋል። የሩበን አሞሪም ቡድን እንግዲህ አንድ ጨዋታዎች እየቀሩት እንግዲህ በደረጃ ሰንጠረዥ 16ኛ ደረጃ ላይ ተቀምጠዋል። ከወራጅ ቀጠናውም እንግዲህ አንድ ደረጃ ከፍ ብለው ነው ማጠናቀቅ ይችላሉ። ሩበን አሞሪም በሚቀጥለው የውድድር ዘመን ነገሮችን በፍጥነት ካላሻሻሉ አሰልጣኙ ስራውን ሊያጣ የሚችልበት እድል ሰፊ ነው። የቀድሞ የኤቨርተን እና የበርንሊ ያለቃ ሻንዳይች በቅርቡ ዩናይትድ የስራ ዘመናቸው ከማብቃቱ በፊትም ሊያስተዳደር የሚወደው አንድ ክለብ መሆኑን አምነዋል። ሩበን አሞሪም መንገዱን የሚቀይርበት ጊዜ እያለቀ መሆኑን ጠቁመዋል። ሁልጊዜም ማንቸስተር ዩናይትድ የሚታወቀው በክለቡ ትልቅነት ነው እንጂ አሁን ያለው ዩናይትድ የቡድኑ ስምን የጠበቀ አይደለም። ነገር ግን ታላቅነታቸውን አሁንም አለ። በየደቂቃው ከባድ ጊዜን እያሳለፉ መሆናቸውንም እንዲሁ ደግሞ አውቃለሁ። ነገር ግን መላው ዓለም የሚስማማው ነገር እነሱ ትልቅ ልዕለ ሀያል ክለብ መሆናቸውን ነው ስለዚህ ደግሞ የዚህ ክለብ በድጋሚ እንግዲህ ከፍ ብሎ የሚጠራበት ጊዜም ይመጣል ብዬ አስባለሁ። ሩበን አሞሪም አንዳንድ ጨዋታዎችን በማሸነፍ ይሻላል፣ ነገር ግን በአጫወቱ የቡድኑ ውጤት ላይ ተጽዕኖ አለው። እኔ ወደ ማንቸስተር ሄጄ የእኔን አጫወት መንገድ ከተጫወትኩኝ ብዙ ጨዋታዎችን እንደምናሸንፍም አስባለሁ። አራት አራት ሁለት ብቻ መጫወት እፈልጋለሁ። ለተጫዋቾቹ መሰረታዊ መርሆችን ይሰጧቸዋል። አንዳንድ ጥሩ ተጫዋቾችም አሏቸው። ሁሉንም ሰው ከመጠን በላይ ማስተማርም የለባቸውም። ሩበን አሞሪም በዚህ በአጫወቱ የሚቀጥለውን የውድድር ዘመን ከቀጠለ ሁላችንም ጊዜ አያገኝም በሚለው እንስማማለን። ሩበን አሞሪም በሚቀጥለው የውድድር ዘመን መጀመሪያ ላይ ጫና ውስጥ ካልገባ በጣም ይገርመኛል። በዚህ ዓመት የመጣበት ወቅትም በማየት ሰበብ እንሰጠው ይሆናል። የቀድሞ ውድድር ዘመንን ያገኛል፣ ጥሩ ዝውሮችም ሊሰጡት ይገባል። ምናልባትም የሚፈልጋቸውን እንግዲህ ተጫዋቾችም ያመጣ ይሆናል፣ የማይፈልጋቸው ጥቂት ተጫዋቾችንም ይለቃል። ሩበን አሞዲን ፍጹም የሆነ የቀድሞ ውድድር ዘመንን ካገኘና ዝውውሮችን ካደረገ እስከ ገና በዓል ድረስም ስኬታማ መሆን አለበት። ካልሆነ ግን መልቀቅ ይኖርበታል ሲል ጭምር ነው እንግዲህ ሳንዳይች ሀሳቡን እየሰጠም የሚገኘው ይህ ሰው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮችንን ላይክም ስላደረጋችሁ አመሰገንኩ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።